ሀይሚ ምርጥ አድርጋ የተጫወተችውን እስኪ እኔ ዝም ብዬ ልበልላችሁ። እኔ እንኳን ድምጽ የለኝም፣ በጣም ይቅርታ ማለት ነው። ሀይሚ መጣችላችሁ። ይሄ ዘፈን ቦታውን አገኘ። ዋው እከሳለሁ እንጂ እመነ ምን አለው ፍቅር፣ ማነን ገሎ እሞት ልህ አለው ፍቅር። ሰው ገደለ ሲሉም አልሰማሁኝ፣ እያከሳል እያጠቁራል፣ እኔም አውቃለሁኝ ፍቅር በረታብኝ። ተጨነቀ ሆደ በልክ አይሆንም ወይ እኔ አንተን መውደዴ። ተብለሃል ቡራ ቀብራረው። ዋው ቡራችን፣ እንግዲህ እያየሁት ነበር ሀይሚን፣ ብቅ ብሎ በመስኮት እያየ ተደብቆ ማለት ነው አይቸዋል። እጅግ በጣም ምርጥ የሆነ ዘፈን ሀይሚ እንግዲህ እየቀወጠችው መታለች ማለት ነው። እንግዲህ ተዘፍኖለታል ለቀብራረው ለቡራ ማለት ነው። እና በጣም በጣም በጣም እኔ እንጃ ሀይሚ ወቅቱን ጠብቃ እንዴት አድርጋ ፈልጋ እንዳገኘችው አላቅምና እንዴት እንደመጣላት ማለት ነው። የምሬን ነው ምላቸው ይሄ ዘፈን በጣም በቃ በዓለም ተወዳጅ የሆነ ማለት በሰርግ ጊዜ የሚዘፈን ዘፈን ነው። እንዲሁም በፍቅረኛሞች ማለ የሚዘፈን ዘፈን ነው እና ሀይሚ ደግሞ ምርጥ አድርጋ ወቅቱን የጠበቀ ዘፈን ነው የዘፈነችው። እንግዲህ ለማን ይመስላችኋል? ቡራ በመስኮት ተደብቆ ሀይሚን ብቅ ብሎ ሲ አይቸዋለሁ ማለት ነው። የሆነ ቦታ ላይ አይቸዋለሁ ማለት ነውና ቡራም ደህና ነው ማለት አምሮበት አለኝ። እንግዲህ ብዙ እያወራችሁ ነበር ቡራ አየወት የሆነ ቦታ ማለት ነውና በጣም በጣም በጣም ሀይሚ እየቀወጠችው፣ አበባ መስላ መጣች። ልክ እንደ አደይ አበባ እያበበች። በእርግጥ ትናንትናን የሰራችው ይህን ቪዲዮ ማለት ነው እና ከትናንት ልብስ ጋር አንድ ስለሆነ ማለት ነው እና ዋው እያለው ዋው። እንግዲህ ምንም ማድረግ አይቻለም ማለት ነው። ሀይሚ በቃ ማለት ቪዲዮ የምትሰረውም ሾርት ቪዲዮ የምትለቀውም መሰረት ያለው ትርጉም ያለው ነው። ስለዚህ ምርጥ የሆነ ዘፈን እንዴት ነው? አሁን ያለችበትን ሁኔታ የሚወስን ዘፈን ነው የዘፈነችው ማለት ነው። እንግዲህ ፍቅር ማንንም አይገልም፣ አይደለም ያከሳል፣ ያጠቁራል፣ ያመነምናል። ይሄ ግልጽ ነው። ግን ማንንም ፍቅር አይገልም። ለጊዜው ቢያበሳጭም ቢያጠቅሩም፣ ቢያከሳም ማለት ነው እና ስለዚህ እኔ በጣም ነው የምወድ፣ በጣም ነው ማፈቅር። ግን ለምንድን ነው በልክ ማልወድ ከልክ በላይ ነው የሚል እንግዲህ፣ ታውቁታላችሁ። ይህ ዘፈን በጣም ተወዳጅ ዘፈን ነውና ሀይሚዬ እየቀወጠችው መታለች ማለት ነው ዋው ብያለው ቡራችንም እንግዲህ ደህና ነው በጣም እንደውም ደህና ነው አምሮበታል የምር ማለት ነው የተደብቀ ነው አንተ ቀበራራ ግን እኔ እኮ ግራ ገባኝ የሚወራው ሌላ አንተ ጋ ያለው ሌላ እኔ ግን ከቡራ ካልሰሙ አንዲትም ነገር አላልኩም አይደል ስለ ብሩክ በጣም ብዙ ነገር ነው የሚባለው ግን ብሩክ ይህን ነገር አያደርግም በሚለው እየጠበቅኩት ነው፣ በትዕግስት ማለት ነው። እና ዛሬ ይመጣል እንግዲህ ወይ ከሶስት ጋር ነው የሚመጣው፣ እርግጠኛ ነኝ። ለምን ምንድን ነው የሰራሽ ውሎ ትናንትና፣ ስለዚህ ዛሬ ብሩክ ይመጣል፣ ከሶስት ጋርም ሊመጣ ይችላል። ምክንያቱም ሀይሚ ምንድን እየሰራሽ ነው ያለሽው? ምንድን ነው ትናንትና ከዳኒ ጋር ምንድን ነው ዳኒ ያሰረልሽ ብሎ ብሩክ ጓ ገጭ ብሎ ሊመጣ ይችላል። ቢናደድም አይፈረድም። ታውቃላችሁ መቼም ይሄ ምንድን ነው ብሩክን ፍቅርና ምንም በፕራንክ ይሄን ያህል ቢሄዱ ይሄን ያህል ቢጋጩ ቢጣሉ፣ እነሱ ተመካክረው ስለማይሰሩ ፊት ለፊት ብቻ ስለሚጋፈጡ ነው እንጂ መቼም ሀይሚና ብሩክ መቼም ቢሆን አይላዩም። መቼም ማለት ነው። መቼም ይሄን ስንናገር ቀላል ሊሆን ይችላል፣ ቃለው ማለት ነው። እና ስለዚህ ሀይሚ ዛሬ ማለት ነው እየቀወጠችው ማለት ነው። እኔ ብያችኋለሁ ማለት በቃ። ያን ያህል እንኳን እየተሰደበች ያን ያህል እንኳን እየተባለች ካሜራ ፊት ማለት ነው፣ ሁሉን ነገር ተቋቁማ። እስኪ አንድ ቀንም አልጠፋችም ከሚዲያ ማለት ነው። ሁሉን ነገር ተቋቁማ ብትሰደብም ምን ብትልም ብትል ፎቶዋ ቢዘቀዘቅም ይሄው አለች። ስራዋን ቀጥ ብላ እየሰራሽ ማለት ነው። አንድ ቀን እንኳን ስራዋን አቋርጣ አታውቅም ሀይሚ ማለት ነው። ስለዚህ እንዴት ነው ሀይሚን ጀግና ማንላት? እንዴት ነው ሀይሚን ጎበዝም ማንላት? ደግሞ ምንድነው ያላችሁ? ምንድነው የምትፈልጉ ነው ያላችሁ? ከብሩክ ምንድነው የምትፈልጉ ነው ያላችሁ? ፈጣሪ ቅር ይበላችሁ። እኔ ምን እፈልጋለሁ? ብሩክ ማለት ምርጥ ወንድሜ የሀይሚዬ፣ የሸገዋ፣ የቀብራራ ነው። ገባችኋ? የሀይሚዬ ፍቅረኛ ነው። ምን ትላላችሁ? ምንድን ነው ብሩክ በጣም ወደው ማከብረው ከሃይሚ ጋር ትልቅ ቦታ ደርሰው እንዳያቸው የምፈልገው ምርጡ ወንድሜ ነው ሌላ ምን እንድላችሁ ትፈልጋላችሁ የሚያስጠላ ኮመንት እየጻፋችሁ ሊ ነበር እና እኔ አጥፍቸዋለሁ ማለት ነው ስለሚደብረኝ እና እንግዲህ ሀይሚዬ የኔ ውድ ይመችሽ እንኳንም ዘናበይ አንቺ ብቻ አይክፋሽ ዘናበይ የምር ማለት ነው። ማለት አንቺና ቡራ ትታዋወቃላችሁ። አሁን ታርቃችሁ ትመጣላችሁ። እናንተ ታርቃችሁ ስትመጡኛ አንችን ክፉ ብለን ወይም አንችን ዝቅ አርገን ወይም ብሩክን የተሳደብነ ወይም ብሩክን የረገጥነ ሰዎች እናፍራለን። ግን እኔ ሀሳብ ብቻ ነው ምሰጥ። ማንንም አልነካም። ብሩክ ምን አርጎኝ ወንድሜ ነው፣ ሀይሚ ምን አርጋኝ እህቴ ናቸው። ግን አብረው እንዲሆኑ ፈልጋለሁ ማለት የነሱን ፍላጎት ስለሆነ ያሰቡት እንዲሳካላቸው ምኞቴ ነው፣ በጣም ማለት ነው። እግዚአብሔርን ተሳክቶላቸው ትልቅ ቦታ ደርሰው አንድ የሚሆንበትን ጊዜ ያምጣልን። አሜን በሉ። የምሬን ማለት ነው እና ሀይሚ እንግዲህ በቃ አበባ ሆና እየቀወጠችው ምርጥ በቃ ጊዜውንና እና ወቅቱን እየጠበቀ ዘፈን የዘፈነችው ፍቅር የምር ማንንም ሰውን አይገለም የምር ማለት ነው። ትክክልናት ትክክልናት ማለት ነው። እና ቡራንም እንግዲህ አይተነዋል ዛሬ ይመጣል ብዙ ነው የሚባለው እንግዲህ ከሌላ ሰው ጋር ይመጣል እየተባለ ነው። እንዲሁም ደግሞ ከሶሲ ጋር ይመጣል ከሶሲ ጋር እርግጠኛ ይመጣል። አዲስ ሰው የሚባለውን እኔ እርግጠኛ አይደለም። ወሬ ነው በቃ ወሬ። ከብሩክ ካልሰማሁ እኔ ስለ ብሩክ የሚወራውን ነገር ምንም ማለት አልፈልግም። ግን ዛሬ ይመጣል ቡራ ማለት ነው። ጓ ገጭ ብሎ ቢመጣም ችግር የለውም። እኛ ታግሰን በትዕግስት ነው ማየት ያለብን። ለምን ምን ይወዳታል ያከብራታል በሀይሚ አይደራደርም አሁን እንግዲህ ሶሲና ዳኒ በመሃላቸው ስለገቡ ብቻ ነው ዳኒ ደግሞ ስጦታ ብቻ ነው የሰጣት እንዴ ስጦታ ምንድን ነው በሀይሚ ነው እንዴ ተጀመረ ብሩክና ሀይሚ በሆነ ቤት እየሄዱ ሰብስክራይብ ያድርጉ ስጦታ አለን ምናምን ለምሳሌ በሚፍታ ቤት ምናምን ስጦታ ብዙ ቦታ አልተሰጡም ከዚያ ምን ይለየዋል ይሄ ሀብል ስለሆነ ብቻ ነው እዚህ ጋር ትልቅ ችግር የፈጠረ እንጂ ስጦታ ነው የተሰጠችው ሌላ ምን ትርጉም አለው ምንም የለውም ሀይሚ ወደደችውም አፈቀረችውም ተለያየችም ሆናትም፣ የወደፊት አላማዋ ብሩክና ብሩክ ብቻ ነው። ዳኒ ወንድሟ ነው። ሌላ ምንም ትርጉም የለውም። ዝም ብላችሁ አታካብዱ ነው የምላችሁ ቤተሰብ።